የክርስትና ጸር ሁኜ፣ ማለት ነው፣ ሳይገባኝ እንደገባኝ ሁኜ ያለ አውዱ እየፈታሁ በጣም እከራከራሉ። ነርቨስ ነኝ፣ ሙሐመድ ከተነካ ፊድ አካባቢ ውም የረሱላህን የምንለው እና ነርቨስ ነኝ። አይደለም ክርስቲያን ልሆን አይታሰብም። እና ከብዙ ከአመታት በኋላ ነው ያው የገባኝ ክርስትና፣ እሱም ጠልቅ የገባውበት ሞር እስልምና ማነው ክርስትና እውነቱ ተገባይ ማለት ነው እና አሁን ረጅም ሚኒስትሪ ነው። ባይዘወይ እመስክረው ካለና አስያ ላይ ቅድም ያነሳችሁት ባይዘዩ ትክክለኛ እስልምና ባህሪ አስያ ላይ ነው እየተገለጠ ያለው እና ትክክለኛ በቃ ኢስላም ማለት ያ ነው። ፈመን ተረክተ ዲኑ ፈቅቱሉሁም ለሚው አዲሱ አንድ ሰው ዲኑን ትቶ ከወጣ ገደሉት ነው በሆነ ወና ሀዲስ ሶስት ደግሞ ስምንት ቀን የሚሰጥ ማግራሪያዎች አሉ እና ይሄን ያውቁታል ሙስሊሞች። ለስሙላን የሚከራከሩት እና በፊትም የነበረው በስልምና አሁንም ያው ነው እና ከተነካ ፈቅቱል ነው ላስ ያየዋን ለዚን አመኑ ፈበሽር ለዚን አመኑ ብዙ። በዚህ አህዋል ውስጥ የነበር ልጅ ነበርኩ እና ከብዙ አመታት በኋላ ነው ጌታ ኢየሱስም የህይወት ያዳኝ እና ጌታ አድርጌ የተቀበልኩት። ኢስላም የነበርኩት ህይወት በጣም ከባድና በቃ የሆነ ሙጃሂድ ባህሪ ነበረኝ፣ እና አላማዬም እሱ ነበር። አንደኛ ሪያድ ሷሊህን የሚባል ኪታብ አለ፣ ሙሐመድ ካወቀው የቀራ ሰው ሪያድ ሷሊህን፣ እና እዛ ላይ የጀነትን ጥቅሞች በደንብ ይብራራል። እና እሱም ባነበብኩ ቁጥር ምንድነው የማስበው እስራኤሎች ጋር ሂጄ ከፍልስጤም ሳይዱኝ እስራኤሎችን ማጥፋት መግደል ጀነት መውረስ፣ በቃ እንደዛ ነበር አላማዬ የነበረው እንጂ ሰላማዊ ህይወት የለም። እና በቃ ሙጃሂድ መሆን ነው። በአጠቃላይ ሙጃሂድ ማለት ተጋዳላይ ማለት ነው። ያው ተጋዳይ የሚጋድል አለህ ብሎ ውስጥ የነበረው ያ ነው። እያንዳንዱ ሙስሊም ልቡ ቢከፈት ይሄ ነው ያለው። በቃ ሙጃሂድ መሆን፣ ሌላ ምንም የለም። እና ወንድማችን አወል ባለፈው መጽሐፍ ቅዱስ እንደዚያ ነገር ምናምን ሲያደርግ ባይዘው ብዙ ክርስቲያኖች ምንም ያለው ነገር የለም። ምክንያቱም እኛ ጽሁፉ ላይ ሳይሆን ፎከስ የምናደርገው ህይወቱ ላይ ነው። ከጽሁፉ ጀርባ ያለው ህይወት እኛ ላይ ምን ይሰራል፣ ያንን ቀደደው አልቀደደው ብራና ሰላም የታተመው ወረቀቱ ምንም አይጠቅመንም። ግን በዛኛው በሃይማኖት ሳይድ ካየ ነው። ግን ላ የመሰሁ ኢላ ሙጠሐሩን የሚለው ጡሃራዎች ካልሆኑ በቀር አይነኩትን የሚለው ወረቀቱ ነው ራሱ። አንድ ሰው ጦሃራ ማለት ንጹህ፣ ንጹህ ላልሆነ ሰው ጎዳና ላይ ሄደው ቁርአን አሰጥመው። ለምሳሌ ምክንያቱም ያዘህ ቁርአን ላይ መስፈውና ኢላ ሙጣሃሩ ማለት ጦሃራ ንጹህ ካልሆኑ በቀር አይነኩትም ነው። ማንበቡን በጉን ተወና፣ እንደዛ አይነት ሃይማኖት ነውና የኛ ደግሞ መንገድ ላይ ያለ ምስኪን ለምን ምንም ቢቆሽሽም ምን ቢል እንሰጠዋለን። ምክንያቱም ከጽሁፉ ጀርባ ህይወት አለ። ያ ህይወት ነው እሱ ላይ የሚሰራው ኢምፓክት የሚያመጣውና የሃይማኖትና እምነት አይገናኝም። አካሄዳችን አፎን እና በተአምር አይገናኝም እና አሁን ወንድማችን ላይ ያነሱት ያሉት ነገር ከመጽሐፉ የወሰዱት ህይወታቸው ላይ የሰራው ያ ነገር ነው። አትፍረዱባቸው፣ ህይወት ነው። ምክንያቱም አንተ ልትናገር ልተገብረው የምትችለው ውስጥ ያለው ነገር ነው። ስለዚህ እኛ ደግሞ ያንን ነገር አምላካችን እንደዛ ያዘንም ምክንያቱም አምላካችን ሕያው ነው፣ ይሰራል እኛ ኢየሱስን ሲሰርጉ እግዚአብሔር ገጻችሁ ወይም ደግሞ ምሕረት ያድርግላችሁ ብለን እናልፋለን። ከዛዎች ምንም ምን ያው በዚህ ይገናኛሉ። ዕለት ዕለት ይመጣሉ። ጓደኞቼ ሱቅ ብዙ ሙስሊሞች አሉ፣ በህረዲ መሐመድ አሊ ብዙ አሉ። እና ባይዘው ቲክቶክ ላይ እንደማ ወራ ወራ ቻሉ ፊት ለፊት እና ወደዛ ነገር ይሄዳሉ። እና ብቻ ኢየሱስን ይሄ ነገር ሲሉ ስቄ ዝም ነው የምለው። ማለት እንደነሱ አጥማርቅ ይቻላል፣ ግን አላረግም፣ እምነቴን መያዝ ምክንያቱም እሱ ያው ነው ይሰራል። ደግሞ ባይዘዌ እንደነሱ አይደለም፣ የራሱ ነው የሚያደርገው። ተቃራኒ ኢየሱስ እሱ ላይ የሚነሱትን አገኒስት የሚወርዱ ሰዎች እኔን አሁን የራሱ አርጎኛል። ለምሳሌ ግን መሆን አልነበርኩም፣ አልገባም፣ ከምግባሬ ከአካሄዴ እንግዲህ ሙጃሂድ ማለት ተጋዳይ፣ ሰዎችን ለመግደል የወሰንኩ ሰው ሁኜ የእሱ አገልጋይ ሊሆን አልችልም። በመጽሐፍ ቅዱስ እንደምናየው ሐዋርያት ስራ ላይ ምንም እንደምናነበው እነ ጳውሎስ ነው ብዙ እንጠቅሳለን እና እነዛን ሁሉ የራሱ አገልጋይ የሚያደርግ ነው። በጣም ትልቅ ዲፈረንስ ነው ያለው ከክርስትና ና ከእስልምና እና አላህም ደግሞ እነ አላህ ላይ ቡና ኻጢን ነው የሚለው፣ አላህ ኃጢያተኞችን አይወድም ሲጀመር። የኛ ደግሞ የኃጢያተኞች ወዳጅ ተብሏል። ኃጢያተኛ የሆነን ሰው ቀርቦ የራሱ የሚያደርግ ነው የኛ። የነሱ ግን ላይ ቡና ኻጢን በቃ አላህ ኃጢያተኞችን አይወድም ሲጀመር እና ሰማይና ምድር ነው የኛ የራሱ አገልጋይ ያደረጋል። ማርኮ የነሱ ግን ፈሊፋት ፊሰቢሊላህ መንገድ ተጋደሉ ብሎ እስኪ ጋደሉ ያበረታታቸዋል። የኛ ደግሞ እንድንጸልይ እንድንተጋ፣ ወደሱ እንዲቀርቡ የሱ እንዲሆኑ በፍቅር በመቶ አሁን የሰለመው ወንድማችን በምንድነው አልገደልነውም፣ አልዛትንበትም። ኋላ ሲቀር ነው ያለው ተውባ ገባ ወደ ክርስትና መጣ። የተገለጠ ህይወት እንግዲህ በእሱ እንኳን ብናየው ማለት ነው። ግን በተቃራኒ ብናየውስ ቁርአን እንደዛ ቢደረግ አስባችሁታ ፊዳክ ነው። በቃ ልሙት ለ ለመሐመድ እንደሚሞቱለት ለቁርአን ይሞታሉ። ለምን የሚሰራ ከሆነ ለእሱ ይተውለት። አላህ ያው ከሆነ መስራት የሚችል ከሆነ አምላክ ከሆነ ለእሱ መተው ሀላስ፣ ቀላል እኮ ነው። በስጋ መገለጠ ያስፈልግም። አምላክ አይደለም። አምላክ ሁሉን ቻይ፣ ሁሉን የሚችል ከሆነ ለሱ መስጠት። ከሰጡ አይችሉትም፣ ይጠፋሉ። ምክንያቱም ስለማይሰራ እኛ እየበዛን ይሄድ ነው። ምንድን ነው ለእሱ ነው የምንሰጠው፣ ባላስ እሱ ግን አካሄዱን ያውቅበታል። በቃ ማርኮ የራሱ ያደርጋል። እና እኔም እንደዛ በፊት ስንከራከር፣ እንደው ይከብዳል ለመናገር መጽሐፍ ቅዱስ ራሱ ሲያነሱ ምን እንደምለው ይህንን ፍቅር እስከ መቃብር የተረት መጽሐፋችሁ ወደዛ ምናም እንደዛ ሁሉ እል ነበር ድሮ። አሁን በወት ቃሉ ህይወት እንደሆነ አቃትሎታል በአደባባይ እና ግን እግዚአብሔር ይመስገን በጣም በጣም እና መወር ብዙ የምናገራቸው ወደኋላ ብሄድ አያንሱም። እና ኤክስትሪም በጣም የሆነ የማይሆኑ ቃላቶች ሁሉ እናገራሉ። ወንጌላዊ መንገድ ላይ ይሄዱ እንትና እራሱ የሚገርም አቦይደር ቃል በቃል ያለውን ቪዲዮ ማምጣት ይችላል። በሶስተኛ ካልተቀበለ ለእስልምና አደጋ ስለሚሆን፣ እንቅፋት ስለሚሆን መገደል አለበት። ቃል በቃ ጅኒ መስኪድ ይገባል አብሮን ይሰግዳል ነው የሚለው። ጅኒ እያንዳንዱ ሰው ጅኒ ያለው ጋኔ ላለው ቦ አቦ አይደለ ያስተምረው ቃል በቃ እያንዳንዳችን ጅኒ አለን። የራሳቸው ምራፍ አለ። የራሳቸው ስረቱ ጅን አለ። የጅን ምራፍ የአጋንንት ምራፍ አለ ራሱ ኢና ሰሚዕና ቁርአንን አጀባ ይላሉ እነሱ ራሱ። እኛ ቁርአንን ሰማን ተገረምን ይላሉ ጅኖች እራሳቸው። በሌላ የጅን ምዕራፍ ላይ ስትሄድ ደግሞ ወማ ለክቱ ልጅ ሊንስላሊዱን ይላል። ሰውንም ሆን አጋንንት የፈጠርኩት ሊገዙ ይላል። እነሱ ተገዝተው ጀነት ይገባሉ ይገባሉ። አጋንንቶች እኛ እጅ ጭነን ጸልየን ከሰው እናወጣለን። እነሱ ግን ጀነት ይገባሉ። ይገባሉ። እዚያም ማለት ገና ብረሊን አላቸው። እዚያ ደሞ በጣም እስቲ መሐመድ ወንድማችን እስቲ አንተንም ደሞ እስቲ ቴስትሞኒ ተባረክልኝ። ትንሽ መንገድ ላይ ስለሆንኩ ድምጽ ሊረብሻችሁ ይችላል። ሰላም ወፍጮ ቤት ነህ መንገድ ላይ ሲኖትራክማ ድምፅ ይረብጫል ማሚ አባቴ አሁንም የምንረው እውነቴን ነው የፍቅር አምላክ ከሌለ ሁላችንም ነው ምለው የፍቅር አምላክ ከሌለ አምላካችን አይደል የሚያኮርፍ አምላክ ካለን ለሱ ብለን ሰው ምንገል፣ ሰው ምንደበድብ፣ ሰው ምናሰቃይ ከሆነ እውነተኛ ጌታ አይደለም። እቺ ሴት የምታሳደው እኔ በተአምር ይህን ሃይማኖት አልቀበልም። እንደሷ አሳዳጅ ተሳስታል፣ አጥፍታል፣ መጥፋት አለብህ የሚለኝ ከሆነ አልቀበለው፣ አልቀበለው። እንዲህ የምሳሳት ከሆነ የሚያጠፋኝ፣ የሚያሳደኝ ከሆነ ለምንድን ነው የምቀበለው?

የተጠላችሁ ትሆናላችሁ ነው የሚለው ቃል በቃል ቀድሞ ነው የሚናገረው ስለ ስሜ የተጠላችሁ ትሆናላችሁ እሱም በምን ልዘግብሽ መሰለች አሁን እንደው በመሀል ግርግር ስላለ ነው እንጂ አምስት መቶ ቪው ገብቻለሁ ከሰላሳ ሺህ ቪው ቃሉ እሱ ነው የሚናገረው አምስት መቶ ቪው ከሰላሳ ሺህ ከሀያ ሺህ ከአምስት ከአስር ሺህ ሁሌ ፔጄ ላይ ወደ አምስት መቶ ቪው ገብቻለሁ። በስሜ ተጠላችሁ ትሆናላችሁ ቃሉ ነው። አምነሽ ነው የምትገቢው፣ እናቱ አምነሽ ነው የምትገቢበት ደስ ዘቦሄድ እንጂ፣ እንደ አንቺ የሚያሳድ አምላክ የለኝም። አልከተለው የሚያሳድ አምላክ ገዳይ ነው። የሚያሳድ አምላክ ስሜ ተጠርተዋል ብሎ የሚያኮርፍ አምላክ ገዳይ ነው እያልኩሽ፣ ይቅር የሚል አምላክ እንጂ እንደ መስቀል ላይ ተሰቅሎ እኮ ቀጥቅጠውታል። ምንድን ነው ያለ ስድስት ሺህ ስድስት መቶ ስልሳ ስድስት ጊዜ ሲቀጠቅጡት ሲተለትሉት የሚሰሩትን አያቁምና እየቀርበላቸው ነው ያሉ በቃ እንደዚህ ያለ አምላክ ነው የእኔ አምላክ ያንቺ ግን ተነፈሰ አሁን ለምሳሌ ቁራን ተያዘ ካፊር ነው በእንትን አይያዝም በምን አይያዝም ቅዱስ ሰው ነው የሚይዘው ንጹህ ነው ሰው የሚይዘው ቁራን እውነትሽን ነው አማዞን ላይ ለምን ይሸጣል ለምን በመስጊድ ብቻ አይቀመጥም ታዲያ ለሽቀላ ለሽቀላ ሲሆን ቁራን ይሸጣል ለመንካት ሲሆን ግን ገስቧት። አንቺ ስትፈልጊው ግን ህጉ የሚለው ቁራንን በምን ይገኛል ትላላችሁ። ለብቻው ነው እውነችን ነው መብቴ ነው ገዛሁት። አሁን አማዞን ላከልይ ቤት ምን ላደርገው? ልታስፈራሪ ነው ማንበባችልም ልትይ ነው? እ መረዳታችንም ልትይ ነው ወይስ በጉልበት ልታረጊው ነው? ይሄ አይነት አይጠቅምም። ገስቧት ለማንም የኔ መጽሐፍ ቅዱስ የእኛ መጽሐፍ ቅዱስ ገስወት፣ ሰይጣንን የሚያመልክ መያዝ ይችላል። ሰይጣንን አይገርምሽ፣ በጣዖት የሚያመልክ ይዟል መጽሐፍ ቅዱስ። አንብበው ነው የሚለው፣ አንብብ በደንብ። ከእጅ አይደለም የኛ ጸብ፣ ከእጅሽ አይደለም ከመንካት ጋር የተገናኘ አይደለም። የኔ አምላክ የልብ መነካት እንጂ በእጅ ከነኩት ጋር አይደለም። ልዩነታችን የዛን ያል በልብ መነካትን እንጂ በእጅማ አወላችን አቃጥሎታል። ከመንካት አልፎ አቃጥሎታል። አሁን ግን በክርስቶስ ፍቅር ተቃጥሏል። ማ አወል ወንድማችን በክርስቶስ ፍቅር ተቃጥሎ ምን አለ? ኢየሱስ ጌታ ነው እያለመጣ መጣ። የዛ ጊዜ አበል መጀመሪያ ላይ ኢየሱስን ሲሰድብልሽ፣ ሲያቃጥልልሽ መጽሐፍ ቅዱስን አንጀትሽ ቂቤ እየጠጣ ባላየ ሽዋል ሽዋል ሲያስያ አላወታ አለ ሽዋል ምንም አላልሽው፣ አንጀትሽ ቅቤ እየጠጣ ባላየ አለፍሽው። አሁን ኢየሱስ ጌታ ነው ማለት በጀመረበት ሰዓት ጀምሮ ማሳደድ ጀመር፣ ማሳደድ ጀመር። አሁን የምንለው ምንድን ነው? ገስዋት ኢየሱስን ልንገርሻ፣ አይደለ ሴጣን የሚያመልክ መጽሐፍ ቅዱስ ይዞ ሲያንብ ባዩ ደስታይን አልችሉም፣ ደስታይን እናንተ ግን ቁራንን የሚነካ ብለሽ ነው የምትጫሉ ቁራንን የሚነካ ብለሽ የያዙ ይልቀቁኝ ነው የምትይው። ልዩነቱ ታየሽ እንዴ ቁራንን የሚነካ ያነበበልሽን ቢያንስ ቢያንስ ማድነቅ ነበረባችሁ። ውይ ቁራንን ሲያቀው ሊወድልኝ ይችላል ወደ እምነቴ ሊመጣ ይችላል ብለሽ መደሰት ነው ያለብሽ። እናንተ ግን ቁራን ሲነካ ጃስን ትላላችሁ። ይሄ ስጠት የሆኑ የማኛውን ቁራንን ቢይዝ እንዴ ቁራን ይይዛል ብለሽ ሩዋንዳ ታረጊዋለች፣ አይደለ? አላወት አለ ዮኒ ማኛ ይታለት ያለች። ቁራንም ብነካ አይደለም እኔ። ግን አንቺ መጽሐፍ ቅዱስን ብታነቢ ጌታ እውነቱን ግለጽላት እላለሁ። ልዩነት አየሽ? ጌታ እውነቱን ግለጽላት ታንብበው፣ በደንብ በመንፈስ ቅዱስ ተመርታ ታንብበው እላለሁ። ኔ አንቺ ግን አላወት አለ ዮኒ ማኛ ይታለት ታስፈልግኛለች ልዩነታችን የሰማይ እና የምድር እንደሆነ ነግርሻል። ስለዚህ አሁንም እንደዚህ አድርጋችሁ በማስፈራራት ቁራን አይነካም ለምትሉ ሰዎች ገስቧት ያቃጠሉት ሰዎች ኢየሱስ ጌታ ነው እያሉ ይመሰክራሉ፣ እንዳትረሱት። አሳዳጅ እምነት የለንም እኛ ሃይማኖት የለንም እምነት ነው ያለን። ፕሮቴስታንት ሃይማኖት ሳይሆን እምነት ነው እምነት ደግሞ ጠላታችሁን ውደዱ ነው የሚለው። እናንተን መጥላት አልችልም። እኔ አሰያ አልጠላሽም፣ ከፍለሽኝ አልጠላሽም፣ ግን ሀቁን ነግርቻል አልጠ መጥላት አልችልም። አይፈቅድልኝማ ጠላተን ውደድ ነው የሚለው። ስለዚህ አሁንም አንቺ የምታሳጅው በጌታ ስለሆነ ነው። እስልም እናንተ ሳድቧል እስላሞች፣ ሚሊዮን ላምጣልሽ እንዲ እንገላለን የሚሉ ኖ፣ ኖ፣ መስደብ አይደለም፣ እንገላቸዋለን የሚሉ አመጣልሻለሁ የሚገሉ እንገላቸዋለን የሚል ማንነት ያላቸው አመጣለቻለሁ። ስለዚህ ከዚህ አይነት ነገራችሁ ተቆጠቡ፣ ተቆጠቡ። አይጠቅማችሁም። እስልምና እንዲጠላ እንጂ እንዲወደድ፣ እንደ አንቺ አይነቱ እስልምናን ያስጠላል። እስልምና እንዲጠላ ከሚሰሩ አንቺ እንትና ሙባረክ የሚባል በጣም እስልምና እንዲጠላ ሙቤ ሚዲያ የሚባለው እስልምና እንደሚጠላ ከሚያደረጉ ሰዎች መካከል እናንተ ሁለታችሁ ናቸው ነው እኔ አሁን እስልምና በፍጹም በህይወቴ ማላሰው የሚጸጽተኝ፣ ጌታ መሰክሬ የሚጸጽተኝ፣ እስልምና ሄጄ በነበርኩበት ሰዓት የሚጸጽተኝ በህይወቴ እውነቱን ነው የምንላቸው። ለምን እውነቱን አውቄ የመጣሁ የሚጸጽተኝ ለእኔ የማይሆን ነው። ለአንቺ ሊሆን ይችላል። ለእኔ ግን የማይሆን ህይወት። በፍቅር እንጂ በማስፈራራት ሃይማኖት አይቀጥልም። አይቀጥልም ሃይማኖት በማስፈራረት መቼም አይቀጥልም እያልኩ ነው። አታስፈራሪ። ቁራንን ማንም ይዞ የማንበብ መብት አለው። መሸጥ አቁሙ፣ አለበለዚያ አማዞን ላይ አንሱት። ከአማዞን ላይ ከሚሸጥበት ቦታ ላይ አንሱት። ቁራን በእጅ መንካት የማይቻል ከሆነ አንሱት፣ አንሱት። የዛኔ አከብርላቸዋለሁ። አዎ ቁራናችን ሙስሊም ብቻ ነው የሚነካው ትላላችሁ፣ አማዞን ላይ እየሸች ግን ቲክታክ ላይ ቁራን እየሸጭ ቁራን አይነቀማት አከተማ ይህን ነው። ሌሎቻችሁ የምትጨምሩት ነገር ካለ መሐመድ እንትን እስኪል ነበር የምጠብቀው፣ ከወፍጮ ቤት እስኪወጣ ነበር የምጠብቀው መሐመድ። ለዘኬዎስ እድል አልሰጠሁትም፣ ይቅርታ ዘኬዎስ፣ ወንድማችን የምትለው ነገር ካለ፣ ታፕታፕ ወገን እያደረጋችሁ ዮኒ ሰላም ብያለው እነ ማሜ ሁላችሁንም መንገድ ላይ ነኝ። ትንሽ ልቆይ እናወራለን። ማሜ እስከዚያ አው እኔ ምንድነው የሚጨምረው ሐሳብ በእስልምና ወይንም ሙስሊሞች አሁን ዮኒ እንዳልከው ቁርአንን መንካት አይቻልም አንበብ አይቻልም እንደዚህ ማድረግ አይቻልም ይላሉ እንዲህ በየመንገዱ አር እንደ ስልጤ የሚሸጥ ኖ ኖ፣ ኦስማን ያንተን አይደለም። ማምር ከላያል ሶሪ፣ አይሰማም። ሰማን እሺ። ስልጤ እኮ በየመንገዱ አር እንደ የሚሸጥልን በቀላሉ ምንም ምንም ይሸጣል። የምታውቀው ነገር ነው። እዚህ አዲስ አበባ ውስጥማ በየመንገዱ ነው ያለው። እና አሁን አንተ እንዳልከው ማይሸጥ ከሆነ አንነካውም። ወይንም ደግሞ ከጉግል ፕሌይ ላይም እንዳይኖር ማድረግ ነው ጭራሽኑ፣ ብሎ በአማርኛ ተተርጉሞ በተለያየ ቁጭ ያለ ነገር ነው። ሌላ ምንድነው የምናገረው? ቁርአን እኮ በሙስሊሞች ከሰማይ የወረደ ነው ተብሎ ይታመናል። ከሰማይ የወረደ ነገር ደግሞ ፈጣሪ ከሆነ ከሰማይ ያወረደው ከሰማይ የወረደ ነገር ለሰው ልጆች ሁሉ ደግሞ መብታቸው ነው ከነዛ ከሰማይ ከወረደላቸው ሰዎች እንደ መብት መጠቀም ካለባቸው አንዱ እኛንን ብዬ ነው ማምነው ነው። እውነት ከሰማይ ከወረደ ሰው ከሰማይ የወረደ ነገር የሰው ልጅ አይጠቀም ብሎ ማለት በምንም አይነት እንትን ፌር ሊሆን አይችልም። ትክክለኛ ሀሳብ ሊሆን አይችልም። ከሰማይ ከወረደ ለሰው ልጆች ሁሉ ስለ ለምሳሌ አሁን ዝናብ ሲዘንብ ከኛ ከከፍታ ከኛ ከፍ ካለ ነገር ነው የሚወርደው። ለሰው ልጅ ሁሉ እኩል ነው የሚወርደው። ለሙስሊም ብሎ ለሙስሊም አይዘንብ፣ ለክርስቲያን ብሎ ለክርስቲያን አይዘንብ። ኦኬ። ፀሐይ ስትወጣ ሙስሊም ብላ ሳይዳ ታረግ፣ ክርስቲያን ብላ ሳይዳ ታረግ። ለሁሉም እኩል ነው። እኩል የሆነ ነገር ከሰማይ እስከወረደ ድረስ ሁላችንም ብንጠቀመው እንደ ወንጀል የሚታየው ነገር ልክ አይደለም። በተረፈ ይሄ ልጅ በተለይ ስፔሻሊ አንደርላይን አድርገን መነጋገር ያለብን ልጁን በተመለከተ እንደሆነ ነው። ልክ አሁን አንተ እንዳልከው ምንድነው በቅርብ ጊዜ ነው ባይዞ በጣም በቅርብ ወራት ነው እሱ ከእስልምና ወደ ክርስትና የመጣውና አደባባይ ላይ ጌታን የተቀበለው የተቀበለው ምክንያት ከቅድሙ እንደሚባለው መጽሐፍ ቅዱስን አቃጥሎ ብቻ ሳይሆን ለመናገር በሚከብድ ደረጃ እንትን ምንድነው ሽንት ቤት ወስዶ ጥሎት ሽንቱን እየሸናበት መጽሐፍ ቅዱስ ላይ ሽንቱን እየሸናበት በጣም ብዙ ሰው ላይቭ እያየው፣ በቃ በጣም ወንዳታ ምናምን እያሉ ጊፍት በት መንገድ ይመስለኛል፣ እንደዛ ነው ማምነው ሰው በጣም በጥቂት ቀናት ውስጥ ሁለት ቀን ወይ ሶስት ቀን እንደዚህ ይመስለኛል። ወዲያውኑ ደግሞ እንደተጸጸተ ጌታን መቀበል እንደሚፈልግም ሚዲያ ላይ ኦፊሻል አደረገ። ከዛ ላ ጌታን ተቀበለ፣ ሰላም አገኘ። እስካሁን ድረስም እንደዛ አለ እንደው እንደ ሃይማኖት ይሄ ልጅ የእስልምናን ጉዳይ ነብዩን ተሳድቦ ከሆነ ቁራን ተሳድቦ ከሆነ ወንድማዊ ምክርና ተግሳጽ ካልሆነም በህግ ጠቅ የሚል ጥያቄ ማንሳት እየተቻለ ቀጥታ ግን ባለበት ቦታ ይገደል የሚል አዋጅ አስያ ሚዲያ ላይ ስታወራ ሰምተናል። ሌሎቹም ሲያወሩ ሰምተናል ባላቸው አንዳንድ መረጃዎች። ነገር ግን እኔ አሁን እንደው ምለው አሁን ለምሳሌ አወሌዛ ቦታ ቢገደል እንደው በቃ ክርስቲያኖች ከዛ በኋላ ምንም አይገሉም፣ መጽሐፍ ቅዱሳቸው እንዲገድሉ ስለማይፈቅድ በሚል ምንም አያመጡም በሚል አይነት ሁኔታ ከሆነ እሱ ነገር ሮንግ ነው። በጣም ትክክል አይደለም። ሌላ ደግሞ ህግ ያለበት ሀገር ነው ያለ እኔ ኢትዮጵያ ውስጥ እየሆንኩኝ፣ ሲጀመር ማንም ሰው እኔ ከፈቀድኩ ብቻ ነው ሰላም ሲለኝ ሰላም የሚመልስለት እንጂ እንኳን ሊገለኝ ማለት ነው እንኳን ሊገለኝ ማለት ነው። ሶ እንደዚህ አይነት ነገር እንደ ሃይማኖት ትክክል አይደለም። ይሄን ነገር እያሰቡ ይሄን ነገር እየሰበኩ ያሉትን ሙስሊም የሆናችሁ ሰዎች ኮንሽየስ፣ ይሄ ህሊና ያላችሁ ሰዎች ምክር መስጠት ተግሳጽ መስጠት ነው ሊኖርባቸው የሚገባ ኢቨን፣ እስልምና ላይ ሌላ ጥላሸት የሚቀባ ነገር ስለሆነ ሮንግ ወይ ስለሆነ እየሄዱ ያሉት ሜካኒዝም። እንደ እስላም ደግሞ እንደ እስላማዊ ትምህርት ደግሞ ሴት ልጅ አታስተምርም ትእዛዝም አትሰጥም አይፈቀድላትም ግን፣ አንድ ሙስሊም ምን ብሎኛል፣ ለሊት ላይ ሲያወራኝ ለእስልምና መልካም የሆነ ትምህርት ነው ሴቶች ማስተማር የማይፈቀድላቸው እንጂ እንደዚህ አይነት ነገር ጂሃድ ማዎች ላይ ምናምን፣ እንደውም ሴቶች ቀዳሚያዊ ናቸው ብሎ በጣም ገርሞኛል። መረጃ ሁሉ እንዳለው ሲነግረኝ ሙስሊም የሆነ ሰው ማለት ነው። ሰው ምንድነው እንደ ወንድም ከዚህ ወንድ ጎን ቆም ቁሙ አንድ ሁለት ጥሪ በቀር በፍቃድ ብሰጠኝ ዮኒ ሰው የመጀመሪያ ጥሬ ይሄ ልጅ ያለው ይመስለኛል። ቱርክ አካባቢ ነው ይላሉ። ከዛ ውጭም እንደወጣም ይነገራል። እዛ አካባቢ ያሉት ልትረዱት ብትችሉ ይሄን ወንድም። ሌላ ደግሞ አስ ዓመት ኖረው ካናዳ ነው። አሜሪካ የሚኖር ደግሞ አቡ ሙዓዝ የሚባል አንድ አለ። ሞት እዚህ ወንድም ላይ ያወጀ ማለት ነው። እነዚህ ሁለቱ በጣም በተለያ ሊትረል በሆነ ወይ በጥሬ ቃል ይገደል የሚል ነገር እና ሚዲያ ላይ ለእኔ ላክልኝ፣ እኔ ጨርሰዋለሁ። ያ ጉዳዩ በደንብ አድርጌ ለኤፍቢይ ወዲያ ወዲያው አደርሳለሁ። ቀጥታ እንዳታ ቪዲዮ ያላችሁ አሜሪካ ያለውን ሰው ላኩልኝ ከአንድ በአንድ ቀን በአንድ ቀን እስር ውስጥ ይገባል። የት ስቴት እንዳለ ማን እንደሆነ ነገሩ በአንድ ቀን ይሄ ቃሌ ነው። አቡ አቡሟዝ አሜሪካ ነው የሚኖረው። እንደዚህ አይነት ነገር እያለ ነው። ምንም መረጃ በደንብ የተደራጀ መረጃ አለ። እስልምናን ሲሳደቡ ማን ክርስትናን ሲሳደቡ ክርስቲያኖች ላይ የሚሉትን ነገር በመረጃ ይሄን መረጃ ያላችሁ ሰዎች ሎ ለወንድሜ ሼር ታደረጋላችሁ። እኔም በውስጥ በኩል የሚደርሰኝን ሆን ሼር አደርጋለሁ። ፎሎ መልስልኝና እኔ በውስጥ በኩል ልክልሃለሁ። ቪዲዮም የትኛውን መረጃ ነው ፎሎ የመለስኩልህ? አባቴ እኔ ፈጣኝ ካስገባ አምኜበት ነው ማስገባ ሰው እኔ ፎሎ አደርጋ ታን እነዚህ ከሱ ጎን ቁሙ። የትም ቦታ ያላችሁ የክርስትና እምነት ተከታይ ህግ የምታውቁ ሰዎች ልክ እንደሆኒ በሚዲያ ተደማጭነት ያላችሁ ሰዎች ታብታብ አድርጉ። ኔትወርክ ነው መሰለኝ። ወንድማችን በእውነት ሰላማችሁ ብዝት ይበልልኝ። የሆነ ነገር ልበላችሁ ሁላችሁንም አን ከይቅርታ ጋር አንድ ለሁላችሁም የሚሆን ነው። ክብር ሁላችሁም በሉልኝ። አሁንም የምንናገረው ማሳደድ ይብቃ። የሰውን ልጅ በፍቅር ማስተማር ይቻላል። ቁራንን ሰው እንዳይነካው ከፈለጋችሁ፣ እንዳያነበው ከፈለጋችሁ እንታደርጋላችሁ መሰላችሁ ከአማዞን ላይ፣ ከሱቅ ላይ ምናምን አንሱ አንሱ ማንም አይነካባችሁ፣ ማንም አይነካባችሁ። እናንተ መጽሐፍ ቅዱስም ገዝታችሁ ወይም ገዝታችሁም ከማንም ሰጥቷችሁ እንድታነቡት ነው የምንፈልገው ምክንያቱም የሰው ንጹህ የለውም፣ የሰው ንጹህ የለውም። እስላም ሆነ ንጹህ አይደለም፣ እስላም መሆን ንጹህነት አይደለም። ኦርቶዶክስ መሆን ጴንጤ መሆን ንጹህነት አይደለም። እግዚአብሔር አምላክ በቸርነቱ ምሮን እንጂ በሙሉ ውሸታ ከሃዲዎች ናቸው። የእግዚአብሔር መንገድ የእግዚአብሔር መንገድ የሳትነት አንዳችንም ወደ እግዚአብሔር ለመጠጋት ምንም አይነት ሞራል የለን። ምንም ሞራል የሌለን ሰዎች ነው አንዳችን ስለዚህ ቁርአንን የሚነካው ሙስሊም ብቻ ነው ለምትሉ እናንተ ንጹህ ናችሁ ነው ለቁርአን የቀረባችሁ ንጹህ ናችሁ ዝም ብሎ ውሸት ነው የሚያስተምሯችሁ ለዛ ውሸት ንፁህ አይደላችሁ ኃጢአተኛ ናችሁ እጅ መታጠብ ንፁህ አያደረገ እስላም መሆን ንፁህ አያደረገ ስለዚህ አሁንም የምነግራችሁ ምንድን ነው እናንተ ማድረግ ያለባችሁ ማንም ሰው እስልምናንም ሆነ ክርስትናን ሲናገር በፍቅር ማስተማር ምን ያደርገዋል? ይሄን ሰው ወደ እናንተ እንዲመጣ ያደርጋል። በስድብ ማንንም አታሸንፉ። ኖባሪ ተበልቶበታል። በማስፈራራት የትኛው ኦርቶዶክሱን፣ ጴንጤውን፣ ሙስሊሙን በማስፈራራት ምንም አታመጣ፣ ወፍ ወፍ አታመጣ። ፍቅር ነው እኔን ያሸነፈኝ። ጌታ በፍቅር ነው ያሸነፈኝ እናምናያት በማስፈራራት አስራ አምስት ዓመት ተሞክሬያለው። ወፍ ወፍ አይነካኝም። ኢትዮጵያ ገብቻለው፣ አረብ ሀገር ዱባይ ሄጃለው፣ ቱርክ ሄጃለው፣ አሜሪካ አሽከረከራለው። ወፍ በማስፈራራት የሚመጣ ምንም ነገር የለም። በፍቅር ግን የምትቀየርበት ነገር ይመጣል። አሁንም ለሙስሊም ወንድምናቶች የምናገረው ለምን ወንድም እህት ምላችሁ ጠላታችሁን ውደዱ ይላል የመጽሐፍ ቅዱስ ቃል ጠላታችሁን ውደዱ ስለዚህ እናንተን መጥላት አልችልም አይ ንት ሙስሊምን መጥላት አልችልም ግን ሙስሊሞች በፍቅር ስበኩ የማስፈራራት ስብከታችሁ ከእስልምና ሰው እንዲወጣ እንዲርቅ እንዳይገባ ያደርገዋል እስልምናን እንዲሸሸው ያደርገዋል ይህን ወንድም ላይ የምታደርጉት ዛቻ ከእስልምና ሰው ይርቃል። በቃ ገዳይ ነው ይልሃል። እንዴ እያስፈራራው፣ በአደባባይ እያየ ወደ አንተ ማን ነው የሚመጣው? ማን ነው የሚመጣው? እናንተ ጋር ማን ድርሽ ይላል? አብዳል እንዴ? ነገ ልትገለው፣ ነገ ልታጠፋው። ስለዚህ አደራ፣ አደራ ሙስሊሞች አስተውሉ። እንደዚህች አይነት ቤቷ ክርስቲያን አቅፋ ምትተኛ ለጥ ብላ ሰውየው በስነ ስርዓት እንደሚስት እያጫወተ የሚያስተኛት ሌሎች ላይ የምታሳደው ነገር ነፍሴ ፉርሽካ ፉርሽካ ይባላል። አላው ታለ ዮኒ ማኛ የታለ ቢባል ነገር አይነፋ አይነፋም። እውነቴን ነው የምነግራችሁ፣ አይነፋ። ስለዚህ አስተካኪ ወንድማችን ወንድማችን ይሄን ነገር አታድርግ። እኔ የምመክርህ ምንድን ነው? ወንድማችን በጌታ ቃል መናገር መብት ነው። አደራ ግን ጌታ አይፈቅድም። በጌታ ከሆንክ ስድብ አይፈቀድም። ሙቤ ይቀርታ አወል ወንድማችን፣ ሳትሳደብ ቁራንን ጠቅሰ መናገር መብት ነው። ሳትሳደብ ምንም መሳደብ አያስፈልግም። ግን ቁራንን እየቀራ ይሄ ማለት እንደዚህ ነው፣ ይሄ ማለት እንደዚህ ነው። በደንብ መብታል። በደንብ መብታል። አባት እኔ አሁን ሳልፈልገው ዳውንሎድ አደረግኩ ቁራን። አልፈልገው፣ እውነቴን ነው አልፈልገው። አሁን ከስልኬ ላይ ልትፍቁት ነው ዳውንሎድ አድርጌዋል። ልትፍቀው ነው ስልኬ። ስለዚህ ብታስተውሉ ጥሩ ነው ለማለት ነው። ኢየሱስ ጌታ ነው። የፍቅር አምላክ ነው። አባቴ ስለኔ ኃጢአት ደሞዝ የከፈለልኝ ጌታዬ ነው። ለዚህ ነው የማመልከው። ሰላማችሁ ይብዛ። ቀበል ሰው እንዲያወራኙላ